የፍጥነት የትግልና የህልም መዲናዋ አዲስ አበባ እንደ ነስር ራሷን እያደሰችና ዘመናዊነትን እየተላበሰች ተወዳዳሪነቷን ከፍ ከማድረግም ባሻገር እንግዲህ ዘመናዊ የአኗኗር ዜ ለመዘርጋት በርካታ ተግባራትን እያከናወነች ነው የምትገኘው። ከነዚህም መካከል በተለይ ህብረተሰቡን በማሳተፍ እንግዲህ ምቹና ዘመናዊ መንደሮችን በመፍጠር ሞዴል እያደረገችም ትገኛለች። ከነዚህም መካከል በቦሌ ቡልቡላ ሰፈረ ሰላም የጋራ መኖሪያ ቤት አንዱና ዋነኛው ነው። ይህ ሰፈር ሞዴል ከተባሉ የመዲናው አካባቢዎች መካከል አንዱ ነው። ሞዴል ለምን ተባለ? ምን አይነት መሰረተ ልማቶችን ይዞ መጥቷል? የሚለውን ቅኝት እናደርጋለን። ሰፈረ ሰላም የጋራ መኖሪያ ቤት ቅጥር ግቢ ውስጥ ተገኝተናል። እንግዲህ ይህ መንደር ሞዴል መንደር ነው። እንደምትመለከቱት ገና ሲገባ ሰፋ ያለ ስፍራን የሸፈነ አረንጓዴነትን የተላበሰ ውብና ማራኪ ገጽታ የተላበሰ ሆኖ አግኝተነዋል። በዚህ ቅጥር ግቢ ውስጥ እንግዲህ ገና እንደገባን ነው የምናገኘው ይህንን የህፃናት መጫወቻ ስፍራ ነው። እንደምትመለከቱት ዘመናዊ በሆነ መልኩ ለህፃናት በሚመች መልኩ የተሰራ የህፃናት መጫወቻ ነው። ቅኝታችን እንደቀጠለ ነው። አሁን ደግሞ በዚህ ግቢ ውስጥ የሚገኝ ጂም ቤት ውስጥ ነው የምንገኘው። እንግዲህ እንደምትመለከቱት በዚህ ጂም ቤት ውስጥ በርካታ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ የስፖርት መስሪያ ግብአቶች ተሟላለት ነው። በዚህ ቅጥር ግቢ ውስጥ እንግዲህ በርካታ ለሰው ልጅ ኑሮ ተስማሚ የሆኑ ጥሩ መዓዛ ያላቸው እጽዋቶች እንዲሁም ደግሞ ሌሎች ሰዎች አረፍ ብለው ሊጽናኑባቸው የሚችሉ ምቹ ምህዳርን እየፈጠረ ነው። እንግዲህ እንደምታዩት ይሄ የጋራ መኖሪያ ቤት ነው። በርከት ያሉ ሰዎች እንግዲህ ኑሯቸውን በዚህ ያደርጋሉ። ከዚህ ጋር ተያይዞ ደግሞ ሰዎች ከስራ በኋላም ሊሆን ይችላል፣ በረፍት ጊዜያቸው እንደነዚህ አይነት ምቹና ጥሩ አየርን እያገኙ እንግዲህ ማህበራዊ ህይወታቸውን የሚያጠናክሩበት እርስ በርስ ሊነጋገሩባቸው የሚችሉበትን እንደነዚህ አይነት ወንበሮችንም እያያዘ ነው። አሁንም አዳዲስ ህነቶችን እያስመለከተን ነው የሚገኘው። እንደምታቆት እዚህ ጋር ደግሞ በተለይ ህጻናት የሚቆዩበት ምቹ የሆነ ህጻናት ማቆያ አለ። ከዚህ በፊት የነበረው ማ ርቀት ሄደው ነው አሁን በቅርብ ርቀት እያዩቸው በሚፈልጉ ሰዓት መጥተው እየወሰዱ ወጥቶ ለመስራትም አለ እዚህ በታማኝነት በኃላፊነት እንጠብቃለን። ይህ መንደር እንግዲህ መኖሪያ መንደር ብቻ አይደለም። ይልቁንም ማህበረሰብን አሊያም ትውልድን ሊቀርጹ የሚችሉ በርካታ መሰረተ ልማት የተሟሉለት ነው። ከነዚህም መካከል ቤተ መጽሐፍትም እያሟላ ሆኖ አግኝተነዋል። ልጆች ከሚያጠኑበት አልፎ ለእኛም ለወጣቶች ጊዜያችንን አልባሌ ቦታ ከምናሳልፍ ቅዳሜን እሁድን ጨምሮ እስከ ምሽት አምስት ሰዓት ምናምን ድረስ ላይብራሪ ብዙ ጊዜ ክፍት ነው እና ራሳችንን በብዙ ነገር በእውቀት እንድንገነባ ጠቅሞ ነው። አሁን ደግሞ ሰፋ ያለ የወጣቶች የእግር ኳስ መጫወቻ ሜዳ ነው እየተመለከትን ያለ ነው። በአካባቢ ደረጃ በመኖሪያ ቤት ደረጃ አልተለመዱም። እዚህ እንደምታዩት ሰፊ የሆነ የእግር ኳስ መጫወቻ ሜዳን እያየን ነው። ይሄ ደግሞ እንግዲህ በተለይ እንደ ሀገር ተተኪ የእግር ኳስ ተጫዋቾችንም በማፍራት ረገድ እንግዲህ ትልቅ እድል የሚፈጥር መሆኑንም መመልከት ችለናል። ይህ የመኖሪያ መንደር እንግዲህ የሰው ልጅ ክብር በሚመጥን መልኩ የተሰራ ብቻ አይደለም ይልቁንም የሀገርን ክብርና ፍቅር ልክ እንደዚህ ሰንደቅ ዓላማ ከፍ በሚያደርግ መልኩ በእየዕለቱ የሀገራቸውን ፍቅርና ክብር በልባቸው የሚያድሱበትን ምድል የፈጠረ ሆኖ መመልከት ይችለናል። ቀደም ሲል እንግዲህ በሰፈረ ሰላም የጋራ መኖሪያ መንደር ተገኝተን ሞዴል ያስባለው ነገር ምንድነው የሚለውን ቅኝት ስናደርግ ነበረ። ከጅምሩ ጀምሮ እዚህ እስኪደርስ ድረስ ለአስር ዓመት ይህንን ቦታ በማስተባበር ከመሩት ሰው ጋር ደግሞ ይህንን ውበት ለማላበስ ምን ተሰራ የሚለውን እንጠይቃለን። መጀመሪያ ላይ በጣም ቆሻሻ ነበረ። በእኔ ቤት አካባቢ ነበረ ገንዳ፣ አንድ ገንዳ ነበረው፣ የቆሻሻ ማጠራቀሚያ ገንዳ ነበረው ማለት ነው። እና ቤት ውስጥ ብዬ ስራ ስሰራ ወይ ደግሞ እረፍት ስናደርግ ቤታችን ውስጥ ሙሉ ሽታው ይገባ ነበር። ውሻዎች ጩኸት፣ የጅብ ጩኸት አያስተኛ ነው። እንዴት እኛ እያለን እንደዚህ መፍጠር የሚችል መስራት የሚችል ጉልበት እያለን አእምሮ እያለን ለምንድን ነው በዚህ ችግር ውስጥ በዚህ ለኑሮ ተስማሚ ባለው ነገር ውስጥ መኖር አለብን እንዴ! ለምንድን ነው የምንኖረው የሚለውን የሚለው ነገር በቃ ከራሴ መጀመር አለብኝ ብዬ ነው የተነሳሁትና ስናነጋግር ስናስተባብር ሁሉም ፍቃደኛ ነው። ያንን የሰውን የብረተሰቡን ጉልበት ጨምረንበት ኢንጂነሮች አሉ፣ ጥረታ ወጡ አዳዲስ ወጣት ልጆች አሉ፣ አርኪቴክቸሮች እነሱ እነሱን አስተባብረን ነው እንግዲህ ይሄን ልማት ያመጣ ነው። ከተባበረን ማንለውጠው ነገር የለም። ስማርት መንደር ከሰራን ስማርት መንደር ደግሞ ስማርት ወረዳን፣ ስማርት ክፍለ ከተማን ይፈጥራል። ስማርት ክፍለ ከተማ ደግሞ ምን ነው የሚፈጥረው ስማርት ሲቲን ይፈጥራል። እና እኛ ከመንደር ነው መጀመር ያለበት። ምቹና ተስማሚ መኖሪያ አካባቢ ይገባናል ለእኛ ብሎ ማሰብ ያስፈለገ ከዚያ ያነሰ ነገር አይገባንም። ይሄ ቆሻሻ ኑሮ አይገባንም። ጽዳት ያለው ቦታ ይገባናል። የተሻለ ነገር ይገባናል። ለልጆቻችን ከመንግስት በላይ ማሰብ አለብን። ልጆቼም ግቢው እንደምተመጫዋጫ ያለው ኳስ ሜዳ አለው፣ የተለያየ ልጅ ይጠፋብኛል። በስጋ ትሳት ገቢም ጥበቃ አለው፣ ሁሉ ነገር የተሟላ ነው። የኔ ልጅ ትምህርት ቤትም ላይበራ ይገባል። እዚህ መቶ መተን ጋር ይገባል። ያ በዛ ውጤት አሁን ዩኒቨርሲቲ የሚማሩ ጥሩ ዜጋ ያፈራል። እኛን አርአያ ተከትለው ልጆችም እንደኛ ነው የሚያደርጉት። ወደ ልማት ፊቱን ማዞር አለበት ማንኛውም ህብረተሰብ።